እሺ ሰላም ቅዱሳን፣ እንዴት ናቸው? ደህና ናችሁ? ዛሬ ይዤላችሁ የመጣሁት ስለ ከዚህ በፊት ያነሳ ነው። በመጽሐፍ ቅዱስ ላይ ስናጠና የነበረው ስለ ዮሐንስ ምዕራፍ 8 ቁጥር ከቁጥር 33 ጀምሮ ያለውን ነው። ዮሐንስ ላይ ምንድን ነው የሚለው መጽሐፍ ቅዱስ ሲናገር? አንድ ጊዜ ጌታ ኢየሱስ ክርስቶስ በምሳሌ ሲናገር እናንተ የአባታችሁ ስለሆናችሁ ልትገሉኝ ይታስባላችሁ አለ። ያ ማለት ማለት ነው እናንተ አባታችሁ ይገዳኝ ነው ለማለት ፈልጎ ነው እንደዛ ያለው። በዛን ሰዓት ምንድን ነው ያሉት አይሁዳውያን እኛ ከማይታወቅ አባት አልተወለድንም አባታችን አባታችን አብርሃም ነው ነው ያሉት። እሱ ግን በዛን ሰዓት ምንድን ነው ያለ የአባታቸው አብርሃም ቢሆን ኖሮ የአባታቸውን ስራ ተሰሩት ነበረ ነው ያለ። ያ ማለት ማለት ነው አብርሃም የሰራውን ስራ ማወቅ ያስፈልጋል ማለት ነው። አብርሃም ምንድን ነው ያደረገ ብትሉት አብርሃም በዛ ሰዓት ምንድን ነው ያደረገ? ድምጽ ቃል ነው የሰማው። የሰማው ቃል እውነት እንደሆነ እግዚአብሔር እንደሆነ ሰማ፣ አመነ። ያ እምነቱ ደግሞ እንደ ጽድቆ ነው ተቆጠረለት ማለት ነው። እነዚህ ጌታ ኢየሱስ ክርስቶስ ደግሞ ሲመጣ አካል ለብሶ ሲመጣ፣ ያ የነበረው ቃል አካል ለብሶ ሲመጣ፣ እነሱ ማናቸውም አልተቀበሉም ማለት ነው። ማናቸውም አላሰቡም ማለት ነው። ስለዚህ ምንድን ነው ያለ የአባታችሁን ስራ ስላልሰራችሁት እኔን ግን ልትገሉኝ ትፈልጋላችሁ ነው ያለ። ስለዚህ እዛ የነበሩት አይሁዳውያን ክርስቶስ ሊገሉ ስለሚፈልጉት በዛን ሰዓት ምንድን ነው ያደረገው የአባታቸውን እንደሆነ እነዚህ ሰዎች የአባታቸው እንደሆኑ ነገራቸው። ያ ማለት የዳብሎስ ልጆች እንደሆኑ ነው የተናገረው ማለት ነው። የአብርሃም ልጆች ነን ብሎ ቢሉትም ግን የአብርሃም ልጆች በእምነት የታወቁ ናቸው ማለት ነው። እምነታቸውም እንደ ጽድቅ ለአብርሃም እምነቱ ጽድቅ እንደተቆጠረለት እምነታቸው በክርስቶስ ካመኑት እንደ ጽድቅ ይቆጠርላቸው ነበረ ማለት ነው። ስለዚህ ያንን ስላላደረጉት የአብርሃም ልጆች እንደማይባሉ አስረዳቸው ማለት ነው። ስለዚህ ምንድን ነው ማድረግ ያለብን የሚለውን ማወቅ ያስፈልጋል። ጌታ ኢየሱስ ክርስቶስ ሲመጣ ያደረገው ነገር ምንድን ነው? እርቁን ይዞ ሲመጣ ከዛ እሱ ለጽድቁ ደግሞ ደሙን አፈሰሰ። እኛ ደግሞ ምንድነው ያደረግ ነው ክርስቶስ ባፈሰሰው ደም በማመን እኛ ጻድቃን ሆነን ተቆጠርን ማለት ነው። የዛሬውን ይህን ይመስላል። ተባረኩ። መልካም ቀን ይሻለውም።